የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ውሳኔ አሳለፈ። ምክር ቤቱ በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባው የኮሚሽኑ ማቋቋሚያ ደንብ ጨምሮ በተለያዩ ጉዳዮች ላይ ተወያይቷል። ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂን ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርበዋል። እናም የኢትዮጵያ ኒውክሌር ቴክኖሎጂን በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት እንደዚሁም በሳይንስና ምርምር ዘርፎች ላይ ለመጠቀም የምታከናውናቸውን ተግባራት የሚያስተባብር ይሆናል። ምክር ቤቱ በጉዳዩ ላይ በሰፊው ከተወያየ በት በኋላ ደንቡ በነጋሪ ጋዜጣ ታተመ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በታላቅ የኢትዮጵያ ህዳሴ ግድብ ላይ የተፈጠረው ንጋት ሰው ሰራሽ ሐይቅ ለኢትዮጵያ ሰፊ በረከት ይዞ መጥቷል አሉ የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ይተፋ። የውሃና ኤነርጂ ሚኒስቴር የንጋት ሐይቅ ረቂቅ ማስተር ፕላን ላይ ከባልድርሻ አካላት ጋር በቢሾፍቱ ከተማ የውይይት መድረክ እያካሄደ ነው። በግድቡ ላይ የተፈጠረው በአፍሪካ አራተኛው ግዙፉ የንጋት ሐይቅ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ እንደሚኖረው ዶክተር ሀብታሙ ይተፋ በመድረኩ አንስተዋል። ሁለተኛው የአፍሪካ የክህሎት ሳምንት የአፍሪካ የኢንዱስትሪ አቅም ማጎልበት ለፈጠራ ለእድገትና ለዘላቂ ክህሎት ልማት በሚል መሪ ሀሳብ እየተካሄደ ነው። የክህሎት ሳምንቱ የክህሎትና የኢንዱስትሪ ልማት ፖሊሲዎች፣ የክህሎት ልማት ጥናትና አካታችነት፣ የኢንዱስትሪ ተወዳዳሪነት፣ ሀብት መጋራት፣ ተቋማዊ ልማት፣ ቴክኖሎጂና ፈጠራ ላይ ትኩረት እንደሚያደርግ ተነስቷል።